ት ወደ አስደናቂዋ አንፊ ካር ወደምትባለው መኪና እንመለስ። አንፊ ማለት ውሃ ማለት ሲሆን መኪናዋ ይህን ስያሜ ያገኘችው በየብስም ሆነ በውሃ ላይ እንደ ልብ መጓዝ የምትችል በመሆኗ ነው። ይቺ ጊዜዋን የቀደመችው መኪና በ1961 ዓ ም ለሽያጭ ስትቀርብ ንጉሰ ነገሥቱ ገዝተው ወደ ኢትዮጵያ ያስገቧት ሲሆን የመኪናዋ ምርት ከ1967 በኋላ ቆሟል። ካምፓኒው በጠቅላላ ያመረታቸውና በዓለም ላይ ያሉ አንፊ ካሮች ብዛታቸው አራት ሺህ የማይሞላ ሲሆን የመኪኖቹ አምራች ሀገር ደግሞ ጀርመን ናት። የመኪናዋ ምርት ከቆመ በኋላ ዳስሳ ያደረጉ ምንጮች እንደሚናገሩት የዝች መኪና ዝርያ በብዛት የሚገኘው በአሜሪካን ሲሆን በአሜሪካም የአንፊካር ባለቤቶች ክለብ ቢጤ በመመስረት ከ2015 ጀምሮ በየዓመቱ እየተገናኙ የውሃ ላይ የስፖርት ውድድር እንደሚያደርጉባት ለማወቅ ተችሏል። መኪናዋ አራት ሜትር ርዝመት ያለው ባለ1114 ሲሲ ሞተር ስትሆን በየትኛውም አይነት መንገድም ሆነ በውሃ ውስጥ እንደ ልብ መጓዝ የምትችል ናት። መኪናዋ ከውሃ ወጥታ በየብስ ላይ ስትነዳ ጊዜ ከፍተኛ ነዳጅ እንደምትጠቀምም ተገልጿል።